የሰው ልጅ የሚኖረው ያሰበውን ያህል ነው እንዲሉ የነገም መንገድ የማቅናትም ሆነ የማጠልሸት ሸት አቅም ይኖረዋል። የከፋ ሁኔታንም ቢሆን መቀየር የሚቻለው በሀሳብ ነው። ለዚህ ደግሞ የተገኘንበት አንድ የገጠር ቀበሌ ምስክር ነው። ከተማን ከተማ ያደረገም እንዲዋብና እንዲያሸበርቅ ምድል የሰጠው የሰው ልጅ ነውና ይቻላል የሚል ሀሳብን ይዘው ከቁጥቋት በቀር ምንም የሌለውን ምድር ሊያለማ ወሰነ። ለትምህርት ሄጄ እዛው ትዳር መሰረትኩ አዋሳ አዲስ አበባ ገባን። በቤተሰብ ስራ ምክንያት ዝውውር አዲስ አበባ ገባን። አዲስ አበባ የአንድነት የወዳጅነት፣ ሌሎች ሌሎች ስራዎች የከተማ ግብርና ተብሎ የሚሰሩ ስራዎች አሉ። እንዴ ሰፊ መሬት ይዘን እኛ ከተማ ላይ ምን እናደርጋለን? አንድ በ1990 የተገነባ መስኖ አለ እዚህ አካባቢ ለኛ በ3 ኪሎ ሜትር ርቀት ላይ ነው ያለው። ውሃውን ለማግኘት በትንሹ ጠጋ ብሎ ነው ያለው። ያንን ውሃ ለመያዝ ብዬ አንድ ትልቅ ሪዘርቫየር ገነባው። ያን 2015 በአንድ ዓመት ጊዜ ውስጥ 2016 ዳር ላይ ደረሰ። በዛን ወቅት ወደ መስኖ ስራ ልግባ ብዬ ወስኜ 1 ሚሊዮን ሃያ ሺህ ጥቅል ጎመን እንደዚሁ ተተክሎ ነበር እዚህ ማሳ ላይ። እዚህ ጋ ከ500000 ሊትር በላይ ውሃ መያዝ የሚያስችል ሪዘርቬር ገንብተን ነበር። ያ ውሃ በያዝን በ15ኛው ቀን ፈነዳ። አንድ ነገር በአእምሮዬ ሲመጣ ምንድነው፣ ጠቅላይ ሚኒስትራችን በሚገጥመም ፈተና መሸነፍ ሳይሆን ፈተናውን ወደ መልካም ድል መቀየር ይቻላል የሚል ሐሳብ ያሉት ትዝ አለኝ። አእምሮዬ ላይ መጣ። በማግስቱ ማቴሪያል ግብአት ተሰበሰበ ይዤ መጣው ወደታች ወደ ታች አንድ ሚሊዮን ሊትር ውሃ መያዝ የሚያስችል ሪዘርቫየር ወደ ታች ገነበን በሀያ አራተኛ ቀን ቀንና ማታ ሰርተን ገንብተን በሀያ አራተኛ ቀን ውሃ መያዝ ችለን አንድ ሚሊዮን ሀሺ ጥቅል ጎመኑንም ሶስት ሄክታር ሽንኩርት ስንዴም ነበር አምርተን ይገርመሃል የክልሉን ገበያ ወደ ማረጋጋት ነጋዴ ስልሳ ብር ጥቅል ጎመን ሲሸጥ እኛ ሀያና ና ሰላሳ ብር እየሸጥን የትልቅ ኢኮኖሚም ሀብትም የፈጠርንበት በዛው ገንዘብ የተመቻቸ መንገድ መሰረተ ልማት የለበት የገጠር ቀበሌ ያል ኤሌክትሪክ አቅርቦት ያሰበውን እንዴት ሊያሳካ ይችላል? የሚል ጥያቄም መነሳት ጀመረም። እሱ ግን የነበረው ሐሳብና የቤተሰቦች የገጠር የእርሻ መሬት ብቻ ነበር። በያዘው ጥቂት ጥሪትም የተጀመረው የእርሻ ስራ በበረሃ ውስጥም ገነትን መፍጠር አስቻለው። ልንሰራ እያሰብን ያለ ነው። ምንድን ነው ከ20 ሚሊዮን ሊትር በላይ ውሃ መያዝ የሚያስችል ሪዘርቨር ተቆፍሯል። ከኛ ወደዛ መስኖ አይደርስም። ግብርናን ይዘን ያደግንበት ቢሆንም የመሬት ዝግጅት፣ የግብዓት አጠቃቀም፣ የባለሙያ ክትትል ክፍተት አለበት። አሁንም ኢትዮጵያውያን ሊረዱ ሊገነዘቡ የሚፈለገው ነገር ነው። ይህን ለማስቀራት ጋንዳው በፈረሰበት ቦታ ዘመናዊ ጎጆ ቤት፣ ኢትዮጵያ አቃፊ ሀገር እንደሆነች ሊያሳይ በሚችል መልኩ ሁሉም ነገር የተሟላው ቤት ገንብተን ተመራማሪዎች ከመጡ የምርምር ውጤታቸውን ደግሞ ገለጻ የሚያደርጉበት ወደ መቶ ሰው የሚጠጋ መያዝ የሚችል የስብሰባ አዳራሽ ተገንብቶ ይሄን በራሴ ነው። በምሽት የነበረው ድባብ ይለያል። በገጠር ምንም የዘመነ ነገር በሌለበት ምድር ሁሉን ያሟላ ኑሮ ከዘመነ አኗኗር ጋር ተጣምሮ ሃሳቡን ወደ ተግባር በመቀየር ኑሮን መኖር ጀመረ። እኛ ሁለት ነጥብ አምስት ኪሎ ሜትር መብራት ሲበናል፣ ትራንስፈርሜር ተክለናል። ሶስት ወፍጮ ተተክሏል። ከዚህ ወደ ይሄ ሁሉ በዚህ ባመረት ነው የጎመን ምርት ነው። ከዚህ ወደ አላባ ሄዶ የሚያስፈጩ ደርሶ መልስ የአምስት ሰዓት መንገድ ወይም ከዛም በላይ ሊሆን በሚችል መልኩ ጊዜያቸውን ማህበራዊ ነገራቸውን ጥሎ የሚሄዱ ሰዎች እዚህ የእህል አገልግሎት የእህል ወፍጮ አገልግሎት እንዲያደርጉ አድርገናል። እኔ ለሁለት አቅመ ደካሞች ቤት ሰርቼ ሰጥቻለሁ። የሌማት ትሩፋት አለ። ሁለት መቶ ዶሮዎች አሉን። የማር አለ ማር ገዝተን የምንጠቀም ሰዎች ማር እየሸጠን ነው። ለሚመጣው እንግዳ እየሰጣን ነው። ይሄንን ጭምር ነው። አንድ ሰው ትዳሩን ትቶ ልጁን ትቶ ከተማ የለመደበትን ህይወት ትቶ ወደ ገጠር መጥቶ ይሄን ገጠሩን ወደ ከተማነት የመቀየር በረሃውን ወደ ገነትነት በመቀየር ድርቅ የሆነውን መሬት ውሃ አግኝቶ አፈርና ውሃን በማስታረቅ እንደዚህ አይነት ልምላሜ ይፈጠራል ብሎ ማንም ያሰበ አይደለም። ኑሮን ኑሮ ሀብት አካብቶ ለራስ ብቻ ሳይሆን ሌሎች ተርፎ መኖር ይቻላል፣ ዋናው ነገር ሀሳብ ነው ይላል አርሶ አደር አብነት።